ከሰሞኑ ሄለን እንዲሁም ፍቅር ጠፍተዋል። ምክንያታቸው ምንድን ነው? አንዳንድ ሰዎች የተለያየ ነገር ሲወራ እንሰማለን። ዛሬ ግን ትክክለኛ መረጃ ነግራችኋለሁ። ሰላም ጤና ይስጥልኝ፣ ወደና የተከበራችሁ ቻናል ቤተሰቦች፣ በያላችሁበት ሰላማችሁ ይብዛለን እያልኩኝ ቪዲዮ ላይክ እያደረጋችሁ፣ እንዲሁም ደግሞ ሼር ብታደርጉልኝ በጣም ደስ ይለኛል ማለት ነው። ቤተሰብ ያልሆናችሁ ደግሞ ቤተሰብ እንድትሆኑ ጋብዛችኋለሁ። እዚህ ስክሪን ላይ የምትመለከቷቸው እንግዲህ ሄለን አለች፣ ፍቅር አለች፣ ፋፉ አለ፣ አብሮሻ አለ። ያመጣኋቸው በምክንያት ነው፣ ያለ ምክንያት አይደለም። ቪዲዮን እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። በድጋሚ ቤተሰብ ግን ቢቻላችሁ ሼር ብታደርጉልኝ ደስ ይለኛል። ቻናሌ እጅግ በጣም እየደከመ ስለሆነ ማለት ነው። ቪዲዮ ሰርች አላውቅም በመጀመሪያ ከሄለን ስጀምርላችሁ ሄለን ያለችበት ሁኔታ ሁላችሁንም ማይተናል። በተለይ አንድ የመጨረሻ ቪዲዮ የሰራችሁ ቪዲዮ ነበረ እያለቀሰች በጣም ከፍቷት እስከ ኦፕራሲዮን ደረጃ ያደርስሻል ተብያለሁ ብላ የጤናዋ ጉዳይ በጣም አስጨንቋት እና ሳስቧት በተደጋጋሚ ስትናገር ነበር። እንዲሁም ደግሞ ያለፈ ታሪክ መጀመሪያውም ያየነው ነገር ስለሆነ ያነሳሁት ምንድነው እዚጋ ካላዛር ጋር ሆና ራሱ በጣም ትታመም ነበር አይታችኋልና፣ ብዙ ፈተናዎችን እያሳለፈች የምትኖር ጀግና እህታችን ናትና የተሻለውን መርጣለች ብዬ አስባለሁ እኔ እንደኔ አመለካከት። ምክንያቱም የሰው ልጅ በመጀመሪያ ጤናው ነው የሚበልጠው እና የሄለን የጤና ጉዳይ ደግሞ እጅግ በጣም ከባድ ስለሆነ ዛሬ ደህና ናትና፣ በሌላ ጊዜ ደግሞ ሲብስባት፣ ወይ ደግሞ በጣም ከባድ ደረጃ ላይ ስትደርስ ካልሆነ ወደ ሶሻል ሚዲያ እራሱ አትናገርም እና ሄለን እግዚአብሔር ጨርሶ እንዲምራት የሁላችሁም ጸሎት አይድ ለየት ነው የምለው እና በጣም ታሳዝናለች። አንዱን ስትለው አንዱ ነው፣ እና የእሷ ህይወት በጣም ፈተናዎች የበዙበት ህይወት ነው። ደህና ስራ ስትጀምር ነገሮች ሁሉ እንደገና እሷ ላይ ከባድ ይሆናሉ። ስለዚህ ሄለን አሁን ላይ ያለችበት ቦታ ጸበል ቦታ ናት ያለችው እና ለዛ ነው የጠፋችው። የተሻለውንም መርጣለች አልኳችሁ ለዛ ነው። ስለዚህ ሄሉ ጸበል ቦታ ናት ያለችው። እንግዲህ በዛው ባለችበት መድኃኒዓለም ይፈውሳት እንላለን። ሌላው ፍቅር ናት። የፍቅር ቻናል ለምን ተዘጋ? የፍቅር ቻናል እንግዲህ ካስታወሳችሁ ከአሁን በፊት ከፋፉ ጋር ነበር የሚሰሩት። ከፋፉ ጋር ሆኖም በጣም ብዙ ነገሮችን በመካከላቸው ሲከሰት ሲጣሉ እንደገና አብረው ሲሆኑ ኢቭን እንኳን በቤተሰብ ደረጃ ድረስ በተለየ ፍቅር ከባድ ሁኔታዎች ነበሯቸው ነገር ግን ሁለቱ የሁለቱ ግንኙነት እጅግ በጣም አሪፍ እና ጠንካራ የሆነ ተወዳጅ ስራዎችን ይሰሩ ነበር። ኢቨን እንኳን አንዳንድ የሚሰሯቸው ስራዎች አስቂኝ እንዲሁም አስተማሪ የሆኑ ስራዎችን ይሰሩ ነበረ። ከሌሎቹ በጣም የሚወደድ ስራ ያላቸው ልጆች ናቸው፣ በእኔ አመለካከት ማለት ነው እና በመካከላቸው እንግዲህ የሰው ልጅ ይጋጫል እና ፋፉና ፍቅር ተለያይተው እሱም የራሱን ስራ ይሰራል እሷም ደግሞ የራሷን ስራ እየሰራች እያየናቸው ነበር። በቅርብ ጊዜ በቅርብ ጊዜ ማይባልም ከትንሽ ቀናት በኋላ ግን ፍቅር ከሶሻል ሚዲያ ጠፍታለች ማለት ነው። ይህም ደግሞ የሆነበት እንደሚታወቀው አንዳንድ ልጆች ቻናል ሪፖርት እየተደረገበት እንዲያው አንዳንድ ነገር እየተደረገበት ስትዘጋ እናያለን። የፍቅር ቻናል ግን ምንም ባልታወቀ ሁኔታ እንደተዘጋባት ነው የሰማሁት ማለት ነው። ስለዚህ የፍቅር ቻናል ደግሞ በመዘጋቱ ከምን ከምን ጋር ነው እየተያያዘ እየተወራ ያለው? ከብርሽ ጋር እንዲሁም ደግሞ ከፋፉ ጋር የማያያዝ ሁኔታዎች ነገሮች አይቻለሁ። የተወሰኑ ቪዲዮች እና አንዳንዴ አንዳንድ ነገሮችን ከዚህና ከዛ ለምን እንደምናረጋቸው ባይገባኝም ማለት ነው። ፍቅርና ፋፉ ቢለያዩ ስራቸው ለየብቻ ነው፣ የሰው ልጅ ይለያያል ማለት ነው። ግን ለምን ሊዘጋባት ቻለ? ማንም ይሁን ማንም ይች ልጅ ለምን ሊዘጋባት በቻናል ምክንያት ብዙ ነገሮችን አሳልፋ በቅርብ ከፍታ እንደገና ብዙ ነገሮችን በቃ በጣም በጣም ብዙ አነጋጋሪ የሆነ ስራ ተሰርቶ እሷ በመጣችበት ሰዓት ነበር። እንዲሁም ደግሞ በመካከል አብርሽ ከለከለ፣ ካሜራማኒን እንደዚህ ያደረገብኝ ምናምን ስትልም ሁላ ሰምተናት ነበር፣ ሲወራም ነበር። ያያችሁት ጉዳይ ነው። ዞሮ ግን በመካከላቸው ሰላም እንዲወርድ ተደርጎ ፍቅር አብርሽ ጋር እንዲታረቁ ከሆኑ በኋላ ጥሩ ጊዜ ነበር ያሳለፉ የነበሩት። ከሩታ ጋርም እንደዚህ በጣም ደስ የሚል ጊዜ አሳልፈው ነበረ። ዛሬ እነሱ የት ናቸው? ፍቅር የት ናት? አይገናኙም። ግን የፍቅርን ቻናል አብርሽ ነው ያዘጋው የሚልም አብርሽ ለምን አዘጋባት ምናምን። አብርሽ አሁን ከዚህ በኋላ ፍቅር እህቱ ናት እንጂ ለሷ ለሷ ክፉ ነገር የሚመኝ አይደለም ለእሷ መልካም ነገር እድገቷን ይመኝላታል እንጂ የለፋችበትን ቻናል ያዘጋል ብሎ ማሰብ ቀጣይ እንጃ ይከብዳል ብዬ ነው የማስበው። ያላየነውን ነገር እከሌ ነው ብሎ ማለቱ ይከብዳል ብዬ አስባለሁ። ስለዚህ ፍቅር የጠፋጁበት ምክንያት ቻናሏ ተዘግቶ ነው ነው እንግዲህ ያሉን ማለት ነው። ለምን ጠፋች ብለን በስልክ መስመር ስንደውልላቸው የእሷ የቅርብ ወዳጆች እና ማን እንደሆኑ እናውቃቸዋለን እና ስንደውልላቸው ቻናሏ ተዘግቷል የሚል ነገር ነው። ስለዚህ ቻናሏ ለምን ተዘጋ? ነው ምን አደረገች ምን ሰራች የወጣ ነገር አልሰራች ወይ ዘረኝነት የለባት ወይ በሃይማኖት ምን አትል በጣም ደስ የምትል ከሁሉ ተግባብታ የምትኖር እህታችን ናት ፍቅር ማለት ስለዚህ የእሷ ቻናል ለምን ሊዘጋ ቻለ ከተዘጋም ደግሞ እሷ ስትመጣ እንደሌሎቹ ያበረታታ ናት ጎበዜታችን ስለሆነች በተለይ ሴቶች ለሴቶች መደገፍ አለብን ማለት ነው፣ ማበረታታት አለብን። ስለዚህ ፍቅር ቻናሏ ቢዘጋባትም ቻናል ይከፈታል። ስለዚህ አድካሚ ቢሆንም ነገር ግን ደግሞ ለሚሰራ ሰው ቀላል ስለሆነ ድጋሜ ወደ ሶሻል ሚዲያ እንድትመጣ ፍቅርን ከጎኗ እንድንሆን እላለሁ። በዚህ አጋጣሚ እንግዲህ የዛሬ ቪዲዮ ይህንን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ላይ መስጠት ትችላላችሁ። እንዳልኳችሁ ደግሞ እንግዲህ ከነፋፎ ከነአብርሽ ጋር እየተገናኘ ነገር የሚወራው ለምንድን ነው? ምናልባት ፍቅርም ከፋፉ ስለተጣላች ፍቅር ደግሞ ከአብርሽ ጋር የነበራት ግንኙነት ስለነበረ፣ እነዛ እነዛን የማገናኘት ነገር ነው። እነሱ ግን ዛሬ ያንን ሁሉ አረስተው ወንድም እህት ሆነዋል። ግን የፋፉን አላቅም ከፋፉ ጋር ይቁረጥላቸው ይጨርሱ ያለውን ነገር እማውቀው ታሪክ የለም። እሱም ከሌላ ሰው ጋር ሲሰራ ነው የማየው። እሷም ደግሞ ከሌላ ሰው ጋር ነው ስትሰራ የምናየት። እንግዲህ የዩቱብ ባህሪ ይሄ ስለሆነ ብለን ልናምን እንችላለን። ሌላ ውስጥ ውስጥን ያለውን እኛ የምናውቀው ታሪክ የለም። ግን ከነሱ ጋር ባይነካካ ወይ ራሷ ደግሞ መታ የራሷን ምላሽ እስክትሰጠን ድረስ ከሰዎች ጋር ባናነካካት ጥሩ ነው ባይ ነኝ። እናንተ ምን ትላላችሁ? እንዲሁ እንዳልኳችሁ ሀሳባችሁን ኮሜንት ላይ ጻፉልኝ። እንዲሁም ቪዲዮን ከወደዳችሁ ሼር ብታደርጉ በጣም ደስ ይለኛል። ቤተሰብ ያልሆናችሁ ደግሞ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። በያላችሁበት መልካም ቀን ይሆንላችሁ።